አስገራሚ የፍቅር እውነታዎችን ወይ ደግሞ አስገራሚ የትዳር አንዳንድ እውነታዎችን ልጋራችሁ። በጣም ብዙ ባልና ሚስቶች ያውቁታል፣ ብዙ ባልና ሚስቶችም አያውቁትም። ምን መሰላችሁ? በትዳር ውስጥ ወይ ደግሞ በፍቅር ሕይወት ውስጥ ስትኖሩ ሰውየው መጀመሪያም ጥሩ ሰው አልነበረም፣ ወይ ደግሞ መጨረሻም መጥፎ ሰው አልነበረም። ጥሩ ሰው አልነበረም፣ መጥፎም ሰው አልነበረም። ጥሩ ሰውም አልነበረችም፣ መጥፎ ሰውም አልነበረችም። ካገባህትም በኋላ አልተቀየረችም፣ መጀመሪያም ሌላ ሰው አልነበረችም። ነገር ግን የሆነን ሰው ስትወድ ችግሩ አይታይም። የሆነን ሰው ስትጠላ ጥሩ ነገር አይታይም። ሳይንሱ ይሄ ነው። በጣም ብዙ ሚሊዮን ሰው የሚሸወደው ፓርት ቢኖር ይህ ነው። የሆነን ሰው ስንወድ ችግሩን አናይም። የሆነን ሰው ስንጠላው ጥሩ ነገሩን አናይም። ከዛ የተነሳ በትዳር ውስጥ እንደተጋባን ልጅ እንደወለድኩ ተቀየረ እንላለን። መቀየሩን የምናውቀው መቼ ነው? ለዛ ሰው ያለን ስሜት ትንሽ አይቀየርም፣ ግን ማለት አይደለም መቶ ፐርሰንት፣ ነገር ግን በብዙ ፐርሰንት የሆነ ሰው መጀመሪያም የሆነ ባህሪ ነበረው፣ መጨረሻም የሆነ ባህሪ ነበረ። መጀመሪያም የሚፈልገው ነገር አለ። በኋላ የሚፈልገው ለእኛ ነው ያላስታወቀ፣ ዳይሬክትም ኢንዳይሬክትም ያንን ባህሪ ነበረው ወይ ደግሞ ያንን ነገር ይፈልጋል። ልክ ይሄ በእውቀቱ ስዩም ይላል፣ ሰው ስልጣንን፣ ክብርን አንዳንዱ ይሸመጥጠዋል፣ አንዳንዱ ከመሬት ይለቅመዋል ይላል። አንዳንድ ሰው ሙገሳን የሚወድ ሰው ነው። እኔ እንደው ከንቱ ውዳሴ እንዳይሆንብኝና ምናምን ብሎ ያወራል። ያኛው ደግሞ ከላይ ይሸመጥጣል። በቃ መወደድን፣ መከበርን ከላይ ይፈልገዋል ይፈልገዋል በደንብ ያስታውቅበታል። አንዳንዱ ደግሞ እንደማይፈልግ ኢንዳይሬክት ግን ይናገራል። አንድ ሴትም የሆነ ባህሪ ያላት ያንን ነገር ኢንዳይሬክት ልታንጸባረቀ ልትችላል። ልታውቀው ትችላል ላታውቀው ትችላል። አንድ ወንድም የሆነ ነገሩን ኢንዳይሬክትም ዳይሬክትም ሊያንጸባረቅ አንቺ ልታውቂ ትችያለሽ ላታውቂ ለምንድነው የማታውቂው? ስለምትወጪው ምን ስለሆነ ጥሩ ነገሩን ብቻ ያኔ ስለምታይ አንተም ያንን ስለማተልም ስለወደድካት፣ ልክ ደግሞ አንተና ሷ መካከል አለመግባባት ሲፈጠር ምን ሀፕን ያደርጋል? ጥሩ ነገሯ አይታይም፣ የሚታይ መጥፎ ነገሯ ብቻ ነው። ትናንትና የነበራት ማንነት እኮ ያላት ልይቷም የትናንትናው ምናልባት የሆነ የባህሪ ለውጥ ምናምን መጥተዋል፣ ግን አንተ ባጋነን ከው ደረጃ ግን አይደለም። ያ ነገር ስለሆነ ነው። ብዙ ጊዜ ይሄኛው ከታየ ሌላ አይታየም፣ ያኛው ከታየ ሌላ አይታየም። ስትወድ ጥሩ ይታያለ፣ ስትጠላው ደግሞ መጥፎ ይታያል። እንግዲህ ስንጋባ ለምንድን ነው ጭቅጭቅ ይመ አንድ ከዚህ የተነሳ አንዱ ከዚህ የተነሳ ነው ስንጋባ ጭቅጭቅ የሚፈጠው። ሁለተኛ ባልና ሚስቶች ስትሆኑ ምግብ ያገናኛል፣ ሴክስ ያገናኛል፣ ልጅ ያገናኛል፣ ገንዘብ ያገናኛል፣ ማምሸት ያገናኛል፣ የአፍ ጠረን ያገናኛል፣ አልጋ ያገናኛል፣ ጸሎት ያገናኛል፣ ጎረቤት ያገናኛል፣ ቤተሰብ ያገናኛል፣ ሶሻል ሚዲያ ያገናኛል፣ በጊዜ መጣት፣ በጊዜ መውጣት፣ በጊዜ መግባት ያገናኛል። ገንዘብ በጣም ብዙ ነገር ያገናኛል። የሚያገናኝ ነገር በበዛ ቁጥር ደግሞ የሚያጣላ ነገር እየበዛ ይሄዳል። አብረው የሚሰሩ ሰዎች፣ አብረው የሚኖሩ ሰዎች ከሌሎች ሰዎች በጣም በተሻለ የሚጣሉት፣ ሌላ ሳይንስ ስለማይዋደዱ አይደለም። ጥርስ እኮ ምላስን የሚነክሰው እኮ አጠገቡ ስለሆነ፣ ቦታው ላይ ባይሆን ያደርጋል አያደርግም። እግርና እግር የሚጋጩ ለምን? ቅርብ ስለሆነ ነው። ባልና ሚስት የሚጣሉ ለምን? ቅርብ ስለሆነ ነው። ስለዚህ ሚስት መጥፎ ሆና ሳይሆን ባል መጥፎ ሆኖ ሳይሆን ቅርበታቸው እሷ ለሱ የምታስበው እሱ ለእሷ የሚያስበው እሷ እና እሱ የሚያገናኘን እሱ እና እሷን የሚያገናኝ ነገር በጣም በበዛ ቁጥር የሚያጣላቸው ነገር እየበዛ ይመጣል። ስለዚህ በትዳር ውስጥ ጥሩ ባል መሆን የምትፈልግ ከሆነ የፍቅርን እውነታዎች መረዳት የምትፈልግ ከሆነ የሚያገናኙ ነገሮች በብዙ ቁጥር የሚያጣሉ ነገሮች ይበዛሉ። አንድ ምንም በሰላም ነው እንደዛ ጣልፋቸው ይጠራችሁ። አረ ምን ሰላም አለ? እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ለመሆን አልቻለ። ይህ በቃ ፍቅረኛ እንደዚህ ማድርገው ነገር ምንም እያስደስቱ አይደለም ና ምንም ማድረግ እንዳለብን ስታቀልሽለሁለታችን አንድ መፍትሄ አለ። የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችን እና አለመግባባቶችን ማለፍ የምትችሉበትን መንገዶች እና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሀሳቦችን የያዘ እና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው እና ኬት ነው የምናገኘው? ከእናንተ የሚጠበቀው በ0987 57 ላይ መደወል ብቻ ነው። ሰውን ስትወደው የሚታይ ጥሩ ነገር ነው ያኔ መጥፎ ነገር ነበራት። ያን የምታዩው ጥሩ ነገሯን ብቻ ነው ልክ ስትጠላት ደግሞ ወይ ደግሞ ስትቀያየሙ ደግሞ የሚታይ መጥፎ ነገሯ ብቻ የሚታይሽ መጥፎ ነገሩ ብቻ ሌላ ምንም ነገር እዚህ መካከል ኖሮ አይደለም ከዚህ ወታችሁ እንግዲህ ወደ መግባባት መምጣት እፈልጋለሁ ሰላም የሆነ ባል መሆን እፈልጋለሁ ለሚስቴ ሰላም መስጠት ፈልጋለሁ ካልክ ለሚስት የምትሰጠው ሰላም ለራስ የምትሰጠው ሰላም ለምሳሌ ምግብ የምትበላው ለማስትል ለራስ ስትል ስፖርት የምሰራው ለማስትል ለራስ ስትል ገንዘብ የምታስቀምጠው ለማስትል ለራስ ስትል ሚስትን የምትንከባከበው እራሱ ለማስትል ለራስ ስትል ነው ለራስህ ስትል ነው ሚስትን የምትንከባከብ። ለምን ሚስት ሰላም ሆነች ማለት ፍቅር ትሰጣለች። ያንተ ፍቅር ለአንተ አይጠቅም ባይዘው ያንተ ፍቅር የሚጠቅም ለእሷ ነው። የእሷ ፍቅር የሚጠቅመው ለአንተ ነው። ለምሳሌ አንተ ራስህን በሆነ መጠን ትወዳለ፣ ራስህን ትሪት ታደርጋለህ። ነገር ግን ሚስትህን ኦቨር ትሪት ማድረግ የሚስት ደግሞ ከዛ ወደዚህ የሚመለሰው ነገር ደግሞ የሚጠቅመው ለአንተ ነው። ሴት ልጅ ባለቤቷ የምትንከባከብ ፍቅር ብትሰጠው፣ ብታዳምጠው፣ ጊዜ ብትሰጠው፣ ብትወደው፣ የሚገባውን ብታደርግለት የሚገባውን ብቻ አይደለም እንደሚገባው ብታደርግ። በነገራችን ላይ የሆነ ነገር መስራት ብቻ አይደለም የሆነ ነገር ማሰብ ራሱ ለትዳር ትልቅ ነገር። በትክክል መስራት ብቻ ሳይሆን በትክክል ማሰብ፣ ለማ ለሚስት፣ ለማ ለባለቤትሽ፣ በትክክል ማድረግ ለሱ ብቻ ሳይሆን በትክክል እሱ መንከባከብ ብቻ በትክክል ለባለቤትሽ ማሰብ ራሱ ፍቅር፣ በትክክል ለሚስት ማሰብ ራሱ ፍቅር። ስለዚህ ሚስትህን የምትንከባከበው ለራስህ ስትል ነው። ባለቤትሽን የምትንከባከቢው ለራስ የምታዳምጭው ትሪት የምታደርገው ሰላም የምትሰጭው ለራሴ ሰላም ብለሽ፣ ለምን የአንቺ ሰላም ለአንቺ ብቻ አይደለም፣ ለዛ ሰው ይጠቅማል። የሱ ለሷ የእሷ ደግሞ ለሱ፣ የእሷ ነገር ለሱ የእሱ ነገር ደግሞ ለሷ። ስለዚህ በጣም በሚገርም ሁኔታ በጣም ትትንሽ የሆኑ የምንዘነጋቸው ብዙ ቦታ የማንሰጣቸው በጣም ትትንሽ የሚመስሉ ግን በጣም ትትልቆች በጣም ትትልቅ እንግዲህ የሚመስሉ በጣም ትትንሽ ነገሮች እኛ ግን በቦታው ቶሎ ስለማንደርስላቸው ልክ ይሄ አንድ ሰው እቃ ጠፋበትና እቃ የጠፋበት ቤት ውስጥ ነው እሱ የሚፈልገው ውጪ ነው ለምንድነው ውጪ የምትፈልገው እቃ ይተና የጠፋበት ከቤት ውስጥ ነው አንተ ለምን ውጪ የምትፈልገው ታዲያ ውጪ ማብራት ስላለ አያችሁ የጠፋብን እቃ አለ የጠፋበት ቦታ አለ እኛ ደግሞ የምንፈልገው ቦታ አለ ይሄ ነው በቃ መተላለፍ ሚስትና ባል ባልና ሚስት እህትና ወንድም ሰውና፣ ትልቅና ትንሽ፣ ድሃና ሀብታም እንደዚህ መተላለፍ የፈጠረ ነው። እቃው የጠፋው ሌላ ቦታ ነው፣ የምንፈልገውም ደግሞ ሌላ ቦታ ነው። የአንተና የሚስት ችግር ያለው ሌላ ቦታ ነው፣ አንተ ደግሞ የምትፈልገው ሌላ ቦታ። ለዛ ነው መፍትሄ የማይገኝል። ለዛ ነው በፊች የሚጠናቀቁ። እናንተ ግን እንደዚህ አይነት ሳይንሶችን ማወቅ ከፈለጋችሁ፣ እነዚህን የፍቅር እውነታዎች ማወቅ ከፈለጋችሁ፣ በተቻላችሁ መጠን ቪዲዮቻችን በደንብ ተከታተሉ። የሚያስገርሙ፣ የሚያስደነግጡ በጣም ደስ ደስ የሚሉ የሚገራረሙ ሀሳቦች አሉ። በጣም በሰፊው እንመጣባችኋል በሚሊዮን የሚቆጠሩ ባልና ሚስቶችን እንታደጋለን። ይሄ መቶ ፐርሰንት እርግጠኛ ነው። ስለዚህ በተቻለ መጠን የፍቅር እውነታዎችን ማወቅ የምትፈልጉ ከሆነ እነዚህን ነገሮች በመረዳት በዚህ መንገድ ከሄዳችሁ ራስህን ሰላም ታረጋለህ፣ ሚስትህን ሰላም ታረጋለህ፣ ራስሽን ሰላም ታረጋለሽ፣ ባለቤትሽን ሰላም ታረጋለሽ። ደስታ፣ ሰላም፣ ፍቅር የተትረፈረፈበት ቤት በሰላም ትኖራል። ጠቢብ ሰው ደግሞ የራሱን ሰላም ያስቀድማል የሰውንም ሰላም ደግሞ ያስከትላልና በተቻላችሁ መጠን እነዚህን የፍቅር እውነታዎች ትንሽ ለመገንዘብ ሞክሩ። በቀጣይ ምዕራፎቻችን ላይ ደግሞ በሰፊው እንመለከታለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ማንበብ ለምትፈልጉ ደግሞ የተዳራኪ መጽሐፍ አለ። ተከታተሉን ለማለት እወዳለሁ። ለበለጠ መረጃ 0977450 ላይ ደውሉ። አመሰግናለሁ።